ወደ ስራ ተቁርባንም የሚፈጸም ጋብቻ አለ እና እንደው አሁን አሁን በዚህ ስርዓት የተካሄዱ ጋብቻዎች ፍች ሲፈጸምባቸው፣ ለዛውን በፍርድ ቤት በክስ ፍች ሲፈጸም እናያለንና በምስጢረ ተክሊል በቤተክርስቲያን ስርዓት የተደረገ ጋብቻ ለመፍረስም ላለመፍረስም ዋስትና አለው ወይ የሚል ጥያቄ ነው። እና በትዳር ውስጥ በስኬት ለመኖር በቤተክርስቲያን ጋር ብቻ መጋባት እንደገና ደግሞ ላለመፋታትም በቤተክርስቲያን ጋር ብቻ መጋባት ዋስትና ሊሆን ይችላል ነው የሚል ጥያቄ ተነስቷል። ከዚህ ጋር ተያይዞ አንዳንዶቹ ለዝና ብቻ ወከሊት እኮ ያገባቸው ወይም ገሌ እኮ ያገቡ ቤተክርስቲያን ነው ለዛው በተክሊል እንዲባል ብቻ ለዝና ዓላማውን ጥቅሙን ሳይረዱ የሚያደርጉ አሉና፣ ሁለተኛው ደግሞ አሁን አሁን ቅድም እንዳልኩት የፍቹ ወንዛ ተያይዞ በቤተክርስቲያን ተጋብተው እንዴት ይፋታሉ? እንዴት እየተባለ አሁን ቤተክርስቲያንም ጭምር በእነዚህ በእኛ በደካሞቹ ሰዎች መሳለቂያም ጭምር የሆነች እናያለንና ይሄ እስከየት ይታያል ችግሩ ከምንድን ነው መነሻ ምክንያቱ እንደሚሆን ሀሳብ እንዳብራሩ ምንድነው ወደ እኔ የሚወርድ ዳዊት እንዴት ቆያችሁ ያው ደክሟችኋል ይመስለኛል ግን ትንሽ ትንሽ ብትቆሙ አይጎዳችሁም ይሄ ግን ዋናው ነው። አሁን የጠፍቶ ለረጅም ጊዜ ጠፍቶ የቆየ ተክሊል ቁርባን የሚፈጸምበት ጋብቻ ኦርቶዶክሳዊ ጋብቻ፣ ያው እንግዲህ ከነ ግራኝ መሀመድ ወዲህ ያው እነሱን እንግዲህ በምን ዓይን እንደምናያቸው ኦርቶዶክሳዊነት ውስጥ ከሚገባን እንጃ ለረጅም ጊዜ ጠፍቶ የቆየ ነው እና ትንሽ ጊዜ አሁን በዚህ በቅርብ ጊዜ ነው እንግዲህ ተክሊል አንድ ሰው አንዲት አንድ ወንድም መፈጸም ድንግልና ቢጠፋኳን በቅዱስ ሥጋው በክቡር ደሙ መጋባት የተጀመረ ማለት ነው። ያም ሆነ ይህ ግን እንዲያው በተክሊል መጋባት፣ በቅዱስ ሥጋው በክቡር ደሙ መጋባት ጋብቻ የሚባለው ኦርቶዶክሳዊ ጋብቻ የሚባለው በእነዚህ በሁለቱ ሲፈጸም ነው እና ምን ያረጋል ነው ምን ያደረጋል?

ድንግልና ስጋቸውን ስለጠበቁ ስለሴቶችም ስለወንዶችም እግዚአብሔር ሆይ እናንድሃን እንዳቆኑ አሜን ኪና ላይ ሲሆን እግዚኦ ተሳለን ማለት እኮ ነው። በቅዳሴ የሚነሳ የክርስቲያን ድንግልና በልበስላሴ ክብርን አስመዝግቦ የሚለቅ ነው እንጂ ዝም ብሎ እንደ እንስሳ ሜዳ ላይ ክብር አልባ የሚቀር አይደለም። ስጀምር እኒህ ሰዎች ይሄ ገብቷቸው ሁልጊዜ በቅዳሴ የሚነሱ ተመልከቱ፣ ሕያዋንና ሙታን፣ ረቂቃንና ግሩሳን፣ መናንያነ ዓለምና ባይታውያነ ገዳም፣ አለማውያን በኦርቶዶክሳዊነት ያሉ ባንድ ህብረት፣ ባንድ ሐሳብ፣ በአንድ መለኮታዊ ንግግር፣ ባንዲት ኦርቶዶክሳዊ ህብረተ ክርስትና የሚጸልዩት ሰዎች ውስጥ የሚነሳ ደንግልና ደንግልና ይሄድ እንግዲህ እና የሚፈጸመው በስርዓት ነው ነው በስርዓተ ቅዳሴ፣ ሙሉ ቅዳሴ ማርያም ተደግሞለት፣ መልካ ማርያም መልታዮው ሳንቀራን ጣንቀፀብራን ተደግሞለት፣ ስርዓተ ቅዳሴ ተደርሶለት፣ ወንጌል ተነቦለት፣ መልእክታት ተነበበለት፣ ምስባክ ተሰብኮለት፣ በቃለ እግዚአብሔር ከብሮ በሜሮር የሚቀብር ትዳር ማለት ነው። ቀለበቱ ተደርጎለት፣ አስቡት እንግዲህ፣ ሁሉ ነገር ተደርጎለት፣ ሰማያዊ ነገር በምድራዊ ስጋ ተደርጎለት ይሄ ሰው ይህን ሲፈጽም ምን ያገኛል? የመጀመሪያው ፈጻሜ ያነ ህግ ነው። እዝ ነው የታዘዘ ነው ህግን መፈጸም ነው። እኒህ ሰዎች ህግ ፈፃሚ ብቻ አይደለም። አስቡት እንግ ህግ ፈጽመዋል። ህግ ከፈጸሙ በኋላ ደግሞ ያደርጋቸዋል ደግሞ ከኃጢአት ይጠብቃቸዋል። ተአቅቦ እምን ኃጢአት ከኃጢአት መጠበቅን በትዳራቸው ውስጥ ያገኛል። ለምን እሷ በስራ ቦታ በትምህርት ቦታ፣ የትኛውም ቦታ በዝሙት ልትወርቅ ቅምትን ተዝ ሚላል። ትናንትና ቤተክርስቲያን ላይ የሰጠችው ቃል ኪዳን ነው፣ ቢታመም አስታምማለሁ፣ ቢሞት እቀብራለሁ፣ ድንግልና ለድንግልና ታማኝ የሆነችለት ባሏን መክዳት ነው። ባሏን መካት ደግሞ እግዚአብሔር መካት ነው። ልክ ቅዱስ ጳውሎስ እንዳለ እንዳለ ምንድን ነው ያለ፣ ሰው ከተጋባ በኋላ የሚስቱ አካል የእሱ አካል አይደለም፣ የባሏ አካል ነው ማዘዝ አትችልም። ባልም ደግሞ የእሱ አካል አይደለም የሚስቱ አካል ነው። ሚስቱን መስረቅ እግዚአብሔርን መስረቅ ነው። እግዚአብሔርን መስረቅ ደግሞ ከእግዚአብሔር ጋር መጣላት ነው። ከእግዚአብሔር ጋር ያስጣል ደግሞ የእግዚአብሔር ልጅ አይባልም፣ መንግስቱን አይወርስም ማለት ነው። ስለዚህ እኒህ ሰዎች ከዕቅበተ ኃጢአት ኃጢአትን ከመጠበቅ በኃጢአት እንዳይሰነካከሉ እንዳይወድቁ ያደርጋቸዋል ማለት ነው። ይሄ ብቻ አይደለም ደግሞ ይሄ ብቻ አይደለም፣ በንጽህና በቅድስና እንዲያድጉ ይሆናል። እንዲያድጉ ለምሳሌ አብርሃም ባለትዳር ነው። እዮብ ባለ ትዳር ነው። ትዳር ላይ ሆኖ የበቁ ናቸው። ክርስቶስ ሰምራ ባለትዳር ናት። አስራ አንድ ልጅ ወልዳ የበቃች ናት። አስራ አንድ ልጅ ወልዳ እንኳን ትዳሩ ላይ ስለበቃች አጼ ገብረ መስቀል በዘመኔ ትዳር ላይ ሆና አስራ አንድ ልጅ ወልዳ የበቃች እንዲህ ያለች ሰማያዊት የሆነ ይህ ሴት በዘመኔ ስላገኘሁ ብለው በርካታ ሰራተኞችን ሰጥተዋት አለኝ ሰጥተዋት ሰራተኞቹ ሲያገለግሉ አንድ ቀን ትንታጉን ብድግ አድርጋ ልትማታ እንድስትል ትንታጉ ተጎምዶ እሳቱ የበለው ጫፍ ያለው ውኤትነት ያለው ከጢስ ውጭ አለው ማለት ነው። እሱ ከጎሮ አገባ ዘሉ ክርስቶስ ሰምራ ምን አለ? እግዚአብሔር ሆይ እኔ ነብሰ ገዳይ ተብዬ ከገነት ከመንግስተ ሰማይ ልውጣን? ስለዚህ እኔ ከመንግስተ ሰማይ ከምወጣ አንተለቸርነት ጅያል የምኛል ከትዳር ውስጡና ተንበር ካጸለየች ወዲያችንልጅ አፈፍና ተነሳሽ ማለት ነው። ትዳር እንዲህ ያለ ቅዱስ ሙት እስከ ማስነሳት ድረስ የሚደረስበት ስለሆነ በቅድስና ማደጋቸውን የሚታወቅበት ነው ማለት ነው። ለናዋላችሁ አላችሁ የላችሁም። ፈጻሜያነ ህግ መባል ከኃጢአት መጠበቅ፣ በቅድስና ማደግ፣ መላክ ክንፉን እንዲያለብሰው መሆን መላክ ክንፉን እንዲያለብሰው መሆኑ አላችሁ ያላችሁ እና ትዳሩን በዚህ ልክ እንድንረዳው ያደርገናል ነው። ስለዚህ ላለመፍረስ ምክንያት ይሆንናል ማለት ነው። ትዳሩን እንዳንድ እቃ ዮሐንስ አፈወርቅ ምንድን ነው የሚለው? ወንድሜ ይላልኝ። አንድ ሰው እንዲህ ያለ ቃል አዲስ እቃ መጥቷል ብሎ ይነግርሃልኝ። ያንን እቃ ለመግዛት ብዙ ቀን በርካታ ገበያዎችን ዙረህ ትፈልገዋለህ። ፈልገ ፈልገ ታገኘዋለህ። ደስ ብሎ ትገዛዋለህ፣ ብዙ ወጭ አድርገህ አስበው አለ። ያቃ ጠፍቶ እንኳን አግኝተዋል። ቢበላሽም ደግሞ ትገዘዋል ነበር። አስበው፣ ትዳርን ለመያዝ ከብዙ መንደር ከብዙ አይጉር ሂደህ ማጨት ወተወርደ ብዙ መከራ ተቀብለህ ማጨት ይገባዋል ይገባታል። ማጨት ይገባዋል፣ ድካም ይገባዋል። አስበው ደስ ትዳር ማለት እኮ የአይቆ መሰላል ማለት ነው። የአይቆ መሰላል ከምድር እስከ ሰማይ የተዘረጋ ነው። የወርቅ ነው፣ ንጽህና ቅድስና ነው። ዙፋን ተዘርግቶበታል። ከዙፋን ላይ ንጉሥ ክርስቶስ ተቀምጦበታል። ትዳር ማለት እውላች ወስዳችሁ ቃና ዘገሊላ ማስቀመጥ እኮ ነው። ቃና ዘገሊላ ማን አለ? ክርስቶስ አለ። ማን አለ? ድንግል ማርያም አለ። ማን አሉ? ሐዋርያት አሉ። ማን አሉ? ሊቃነ መላእክት ሰራዊት ተመናይታል። ንጉሥ ምድር ላይ ወርዶ ሰማይ የሚቀመጥ መልአክ አለ እንዴ? አለ። ይሄን የለም። ለዚያ ነበረ ክርስቶስ ተሰቅሎ፣ ቅዱስ ገብርኤልና ቅዱስ ሚካኤል ሰራዊታቸውን ይዘው መጡ እና ቅዱስ ገብርኤል ፈጣን ስለሆነ ቅዱስ ገብርኤል በብስጭት ውስጥ ገባና የያዘውን ሰይፍ ነው የወረወረው። ተመልከቱ እንዴት አምላክ ይሰቅሉታል ብሎ ነው። አምላክ ይሰቀላል፣ ይሰቀላል። ተመልከቱ ሰው መጽሐፍ ሆኖ ተፈጠረ ነው። መጽሐፍነቱን ሲለቅ መጽሐፍ ተጻፈለት። ነቢያትን አስነሳና ከመጽሐፍነት ሲወጣ መጽሐፍ ተጻፈለት። መጽሐፍ ተጽፎን በሰሙ ነቢያትንም በይሰሙ ራሱ ተገልጦ አስተማረ። እግዚአብሔር ራሱ ተገልጦ ለድነት ምንዳኑ ሚል እግዚአብሔርን ሰቅሎ መግደል እሚያል ጨካኝነት ነው፣ እደራ የጠፋበት ብሎ ቅዱስ ገብርኤል ሰይፉን ወረወረው። እግዚአብሔር ግን በቸርነቱ ከለክላትና ወደ መቅደሱ ዙራ መንጦናየቱን እየቀደደች እስከ ዕለተ ምጽአት ቀስ እያለች በመለኮታው የእርምጃ ስትሄድ ትኖራለች። ዛሬ ስትሄድ ትኖራለች። ቅዱስ ገብርኤል ሚካኤል ደግሞ ዝም ብሎ መደነቅ ነበር። ቸር ስለሆነ ቸር እግዚአብሔር ነው። ቀጥላ እመቤታችን ናት። ቀጥሎ ቅዱስ ሚካኤል ነው። ተመልከቱ። የመጀመሪያው ቸር ለቸርነቱ ስፍር ቁጥር የለለው አለወ ሁልክ ዋልወ መስፈርት ለሳይለ ተዛዘቀ ይባል በእነ መናሴ በኩል ጣዖት አምላኪ ሆኖ ከጣዖት አምላኪነት መልሶ ነቢይ ማረግ ነቢይ አድርጎ ትሁት እንዲናገር ሲያደርገው ጌታ ይሁን እግዚአብሔር አለ ለቸርነት ስፍር ቁጥር የለለው እንዳንተ ያለ ማሪ ቅርብ የማናለው ያደነቀው። ስለዚህ የመጀመሪው ቸር እግዚአብሔር ነው። ሁለተኛዋ ቸር እመቤታችን ናት። አፍቅሮተ ማለት ነው። ሰው ልማዳ የሆነላት ሰውን መውደድ እንደ ልማድ እንደ ስም አጠራር ሁል ጊዜ ጣፍቶ ምንጠራት ለእዚያ ነው እሷ ስም ይጥም የምትባል ነገር ነው። ስም ይጥማል እንዲ በባህሪያቸው እንደሚጣፍጡ እንደ ማር እንደ ስኳር ተመልከቷቸው። ለዛ ነው። እና የመጀመሪያው ሰው ፈጻሜ ሕግ ከተባለ፣ ሁለተኛው ከኃጢአት መጠበቅ ከሆነ፣ ሶስተኛው በቅድስና በንጽህና እግዚአብሔርን መምሰል ማደግ ትዳር ውስጡ ነው ማለት ነው። ሶስተኛው መላክ እንዲጎበኝ ነው ለናላች እና ይሄ ያለው ሰው እንዴት ትዳሩ ይፈርሳል? እስኪ ያስቡት። እንዴት ሄዶ በርኩሳን ባይዛ ባንደበት ችሎታ እንዲያዝበት ይሆናል? ይባና አይሆን። በነገራችን ላይ አሁን በርካታው ሰው ብትሄዱ ማለት ነው እኔ በትዳር ውስጥ የቆሙ ሰው ለመፋታት በርካታው ሰው የኛ ሰው ነው የኛ ሰው። ለምን ብትሉ ትዳሩን ሳይገባው ነው የገባበት ሲ እንኳን ሊፈርስ ለጽናቱ ለቅድስናው መገለጫ የለውም። እንዲህ ከሆነ ለምን ላለመፍረስ ምክንያት አይሆንም? ትዳር ነው። እስቲ አስቡት፣ ሰው እየገባው የሚኖር እኮ ሰማያዊ ነው። ባሏን ስታስቡ እግዚአብሔርን የምታስቡ ተመልከቱት። ለምን ሲባል ባሏ ክርስቶስ ነዋ። ቅዱስ ጳውሎስ እንደጻፈልን እኮ ነው። ተመልከቱት፣ ክርስቶስ ነው። ተመልከ ምንድና ያለ ቤተ ክርስቲያንን እንደሚስት እሱ እንደባል ሆኖ ቀራንዮ ላይ ሥጋውን ቆርሶ ደሙን አፍሶ ያዳናት ቤተ ክርስቲያን ሲርባት ሥጋውን የሰጣት ሲጠማት ደግሞ ደሙን የሰጣት ያቺ ቤተ ክርስቲያን ሚስት ናት ማለት ነው። ተመልከቱት፣ አሻቅባ ባሏን ባያቸው ቁጥር ክርስቶስን ነው የምታየው። ይሄ ማለት የት ናት? ቀራንዮ ናት ማለት ነው እና ቀራንዮ ላይ ያለች ሴት እንዴት ባሏን ትፈተዋለች? ክርስቶስን መስሎ ቀራንዮ ላይ ሥጋውን የቆረሰላት ደሙን የሰጣት ያፈሰሰላት ምራቅ የተተፋበት ስለ ቤተ ክርስቲያን ብሎ ማለት ነው እያ የሆነላት ክርስቶስን የሚያስባል እንዴት ሚስቱን ሊፈታ ይችላል? ኦርቶዶክሳዊ ትዳር አልገባንም። እንዲገባን እግዚአብሔር ይርዳል። ተመልከቱ፣ ስላልገባን ብቻ ነው እነዚህ ሐሳብ የመጡ ማለት ነው። እኔ ገርመኛ። እሺ አንድ ሐሳብ ልጨምራችሁ። መቼም እጃውጡ ምንል በርካታው ሰው እንደሚያወጣ እርግጠኛ ነኝ። በቤታችሁ አባታችሁን ጠርታችሁ አገሌ ጋር ልንጋባ ነበረ ዛሬ የእንጡና ቀለበት ያርጉልን እናንተ ማወዳ፣ እኛም ቄሶቹ ምን እንላለን ችግር የለውም። በምን ችግር ያለው ችግር የለው፣ እንላለን። ይኸውላችሁ የመንደር ቀለበት ትዳር ቤተክርስቲያን አታውቁ፣ ብትወዱ ብትጠሉ ማለት ነው። የግዴታ ነው የውዴታ እንደመሰላችሁ። የቀለበት የመንደር ቀለበት ቤተክርስቲያን የላትም። በመንደር ቀለበትም ደግሞ ኦርቶዶክሳዊ ጋብቻ አለይ ብላ መንግስተ ሰማያት ያገባ ብላ ምታስተምር ቤተክርስቲያን የለችንም። የመንደር ቀለበት ከሌለሳ የት ነው ቀለበት? ሲጀመር በድንግልና ነው አለቀ። ከዛ ውጭ ለይስሙልኝ አይደረግም። ለዚህና ምን ይደረግ እስኪ እንዲያው ያ ይቅርና በድፍረት እንኳን ድንግልና የሌለው ሰው ተክሊል አላደረገ ምን ታውቁታውን፣ በርካታ ሰው አጠሩ። እኔ ምነግራችሁ ቄሱ እንኳን እያወቀ እንደዋዛ ቸልተኝነት፣ ወይ የምዕራባውያን ስራ አካያጅ ነው ነው ወይ እንበለው፣ ሰውዬው ምዕራባውያን ምዕራባዊነትን የሚያካሂድ ካሂድ አካሉ ከነቱ ኦርቶዶክሳው የሆነ ሀብተ ክህነት የሌለው ሀብተ ክህነት የሌለው እንዲህ ያለ ጋብቻ የሚፈጽም እሱ

እስኪ ምንድን ነው ካባው? እንደ ምን ለብሰው? ለምንድን ነው ቅባሜሮው ለምንድን ነው የምንቀባው? ይሄን ሁሉ በደንብ ፈትፍቶ ማወቅ ያስፈልጋል። ፈጥፈቶ። ስለዚህ በዚህ ውስጥ ያለ ትዳር እንኳን ሊፈርስ የአጋንንትን አይምሮ ያፈርሳል። ነው አጋንንት ስለሆኑ ነገሮችን ያመጧቸው ወደኋላ ኋላ መጣል ይችላል። ይወጣችኋል። አልገባችሁም? አልገባችሁም? እኔ ባይገባችሁ እንዳሻችሁ እንዳልሻችሁ እኔ መናገር ብቻ ነው። ወስባለ ዘይት የኔታ ዳዊት እግዛር መለካችን ቀላት ስማለን በጽና ይጠብቅልን። ዞጋ ምናልባት ሀሳብ ይጨምሩበት ተጨማሪ የሚባል ነገር የቅድም ሊቀጠብሉት እንዳሉት አስቸጋሪ እንዳይሆን ነው ጥያቄው። ምናልባት እንዲያውም በስራ ማግባት፣ በቁርባን ማግባት ትዳሩን ያጸነዋል ወይ? ብቻውን ማለት ነው። ያጸነዋል ከተባለ ያጸነው ኢንሾርት አይደል? አይ እንደው እሷም በተፌት ከተጋባን እዚያ በኋላ ትዳሩ አይፈታኝም ብላ እሱም ደግሞ ምን እንዳትለኝ በተክሊል እናግባ ልበላት ብሎ ቀመር ካመረው ነው ካመረው ነው አስቸጋሪ ነው ዘመኑ በነገራችን ላይ